ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ እስኪ አሁንም ደግሞ ስለ ቀነኒ ጉዳይ ነው አሁንም ይዤላችሁ የመጣሁት የቀነኒን እንግዲህ አሁን እራሱ ይሄ ከመውጣቱ በኋላ ብዙዎች መነጋገሪያ አድርገውታል እንዴት እያሉ ነው የኔም ጥያቄ ነው ቀደመም ብየዋለው እንዴት ከሳሽ እየተከሳሽ እንትን ደብዳቤ ማነው ደብተር ማስታወሻ ደብተር እንዴት ይቀመጣል ሲጀመር ሲጀመር ማን ጽፎት ሲጀመር ማን ሰጥቶት ነው ማለት አንዱ ያለው እስር ቤት ነው ማነው አምጥቶ ለሱ የሰጠው ለጠበቃው ማለት ነው። እና ብዙዎችን ግራ ያጋባ ያጋባና የውሸት መረጃ እንደሆነ እየታወቀ ነው። ለማንኛውም በጣም ያሳዝናል። ጠበቃው የቀነኒ ደብተር እኔጋ ነው ብሏል አይደለ? እዛ ላይ ራሷን እንትን ለማለት ያደረገችው ሙከራና ብዙ መድኃኒት እንደወሰደች እዛ ላይ የተጻፈ አግኝቻለሁ። ይሄ ምን አክል ከእውነት የራቀ ነው። እና ብዙዎች አስተያየት ሰጥተዋሉ። የራሳቸውን አስተያየት የሰጡትን እስኪ አብረን እንስማ ውላችኋለሁ ብላ ያለችውን ጉዳይ ወደ እናንተ ልናደርስ ወደድን። እንዲህ ይላል ጋዜጠኛ መላኩ ብርሃኑ ሲቀጥል ከጉዳዩ ጋር ተያይዞ በእጩኛው ቀነኒ አዱኛሙ ተጠርጥሮ ፖሊስ ምርመራ ስር ያለው የድምፃዊ አንዱ አለም ጎሳ የዛሬ ፍርድ ቤት ሁሉ ላይ ሁለት ጉዳዮች ትኩረቴን ስቦታል ይላል። ጋዜጠኛ መላኩ ብርሃኑ አንደኛው፣ ፖሊስ የአስክሬን ምርመራ ካካሄዱት የሕክምና ባለሙያተኞች መካከል የተወሰኑት ከሀገር ውጭ ስለሆኑ እነሱን ለማግኘት ጥረት እያደረግኩ ነው ብሏል። ከዚህ ቅድም እንዳልኩት በአንድ የግድያ ወንጀል ዋና ማስረጃ ተደርጎ የሚቆጠረው የፎረንሲንግ ፓቶሎጂ ምርመራ ውጤት ነው። ይህ ውጤት ከመጣ በኋላ ሟች የሞተበትን ምክንያት ቆልጫ አድርጎ ስለሚያስቀምጥ አሟሟቱ በተፈጥሮ የተከሰተ ወይም በሰው የተፈጸመ ሊሆን እንደሚችል ያለማዋላዳት ወይም ደግሞ ያለማወላወ ማቀባበል ያስረዳል፣ ማለት ነው። የዚህም ምርመራ ውጤት ለፖሊስ ምርመራ ይሁን ለፍርድ ቤት ውሳኔ ወሳኝ ማስረጃ በመሆኑ ብዙ ጊዜ የወንጀል ተጠርጣሪዎች ድርጊቱን ፈጽመው ከሆነ ማምለጫ ቀዳዳ ያሳጣቸዋል። በበኩሌ ወንጀሉ ከፍተኛ የሆነ የሕዝብ ትኩረት ያረፈበት በመሆኑ የአስክሬን ምርመራ ባለሙያተኞቹ ምርመራውን ካካሄዱ በኋላ ውጤቱን ሳያረጋግጡ ለፖሊስ ሳይልኩ ለምንም ጉዳይ ቢሆን ከሀገር መውጣት አልነበረባቸውም ወይነኝ የምርመራ ማረጋገጫ ውጤቱም ላይ ሁሉም መፈረም ስለሚኖርባቸው አስገዳጅ ጉዳይ ገጥሟቸው ከሀገር መውጣት ከነበረባቸውም ቀሪ ባለሙያተኞች ውጤቱን እንዲያሳውቁ በፊርማቸው ፈቃዳቸውን ማስተላለፍ ወይም ኮንሰንት መስጠት የሚችሉበት እድል አልነበረም ወይ ብዬ እጠይቃለው፣ ይላል ጋዜጠኛ መላኩ ብርሃኑ። ኬዙ ሰው የታሰረበት ወይም ደግሞ የእስረኛ ኬዝ እንደመሆኑ የተጠርጣሪን ጥፋተኝነት ወይም ንጹህነት የማረጋገጥ ኃላፊነት ያለበት ፖሊስም ይሁን ጉዳዩን የሚመለከተው ፍርድ ቤትም ጭምር እንዲህ ባሉ ቸልተኞች ሳቢያ የምርመራና የፍርድ ሂደታቸው ሊጓተትባቸውና ማስረጃቸው እስኪመጣ ድረስም በጊዜ ቀጠሮ የታሳሪውን የዋስትና ወይንም ደግሞ ነጻነት መብት ወይንም ደግሞ ኮምፕሮማይዝ እንዲያደርጉ ሊያስገድዳቸው ይችላል። ሁለተኛው ይላል ጋዜጠኛ መላኩ ሲቀጥል የቀነኒን የግል ማስታወሻ ይመለከታል። የሟች ማስታወሻ በጠበቃው እጅ የመገኘት ተገቢነት ላይ ጥያቄ አለኝ። አሟሟታ ያልታወቀና በምርመራ ላይ ያለ ማንኛውም ሟች የተዋቸው የጽሑፍ ማስረጃዎች፣ የግል ማስታወሻዎች፣ የድምፅ ይሁን በሌላ መልክ የተደረጉ የመልእክት ልውጦች ሁሉ ለፖሊስ ምርመራ በጣም ጠቃሚ ግብአቶች ወይንም ደግሞ ማስረጃዎች ጭምር ናቸው። ሟችን ለሞት ስላበቃው ምክንያት ፍንጭ ሊሰጡ ይችላሉ የሚል ምክንያትም ግምትም ስላለ ነው። ስለዚህ የቀነኒ ማስታወሻ ለምርመራ ስራው ጠቃሚ በመሆኑ መገኘት የነበረበት በፖሊስ እጅ ነበር። የተከሳሽ ጠበቃ እንዳሉት ማስታወሻው ቀነኒ በርካታ ጊዜ ራሷን ለማጥፋት ሞክራለች ማለታቸውን ያመላክታል። ጠበቃው ቀነኒ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን ተረድቻለሁ፣ የሞቷ ምክንያትም ከዚሁ ጋር የተያያዘ ነው ብለው ተከራክረውበታል። ፍርድ ቤቱም ይህንን የቀነኒ ማስታወሻ ነው የተባለውን ሰነድ ለክርክሩ በቂ ግብዓት ሊሆን ይችላል ብሎ ካመነበት ትክክለኝነቱን ለማረጋገጥ ፎረንሲክ የማስመርመር ትዕዛዝ ሊሰጥ ይችላል የሆነ ሆኖ ግን የቀነኒን አሟሟት ምክንያት ከጠበቃው ይልቅ ፖሊስ ቢያጣራው ታማኒነቱና ህጋዊ ቅቡልነቱ ጥብቅና ከቆመው አካል ይልቅ ምርመራ ለሚያካሄደው አካል ይቀርባል ተጠርጣሪውንም ቢሆን የሚጠቅመው እንዲህ ያለው አሰራር ነበር እና ስታዲያ ይህንን ሰነድ ፖሊስ እንዴት ሳያገኘው ቀረ ይህ ያልተመለሰ ጥያቄ ነው ይላል ጋዜጠኛው ወይል እንግዲህ ፖሊስ ላቀረበው የ አስራ አራት ቀን ጊዜ ቀጠሮም ሆነ ጠበቃው ላቀረበው ደንበኛዬ በዋ ሲለቀቅ የሚል ጥያቄ ፍርድ ቤቱ ነገ ተሰይሞ ውሳኔ ለመስጠት ቀጠሮ ይዟል። አብረን እንሰማለን ሲል ጋዜጠኛው ጽሁፉን ያጠቃልላል። ናድደው በጣም ነው የሚያሳዝነው። ሰማችሁ፣ እንደሰማችሁት ነው እንግዲህ። የሁላችንም ጥያቄ ነው ይሄ ነገር፣ እንዴት ጠበቃ ጋር እንዴት ሊገኝ ቻለ የእሷ የእሷ መሆኑንስ ንስ በምን እርግጠኛ ሆነ? እውነት እሷናት? የሷ የእጅ ጽሁፍ ነው እሷናት? እዚህ ጋር የቀነቀኑ ለዋን ስትጽፍበት የነበረው ወይስ ደግሞ ማን ነው አምጥቶ ለጠበቃ ሲሰጠው ቤት ውስጥ? ይሄ ይሄ ነገር ደግሞ ከፖሊስ እጅ እንጂ እንዴት ከሱ እጅስ ይገኛል? እሺ፣ ነገ ደግሞ ምን እንደሚሉን እንሰማለን አብረን። ግን በጣም ያሳዝናል፣ በጣም ስሜታዊ ያደርጋል። የእውነቴ ነው ምላችሁ። ለምን እንዴት እንዴ እሱ እኮ ጠበቃ ነው ማለት ነው። የከሳሽና የተከሳሽ ነው። ስለዚህ የከሳሽን መረጃ መያዝ የለበትም። የተከሳሽን መረጃ ብቻ ነው መያዝ የነበረበት። እና በጣም በሚያሳዝን ሁኔታ ፍትህ ለቀነኒ ፍትህ ለቀነኒ። ምንም አንፋታም። ቤት ተፈትሿል። ከቤት ውስጥ የተገኘ ነገር አለ። ይሄ ሁሉ መረጃ ራሱ በቂ እኮ ነው። ቀጠሮ እየተባለ የሚራዘም ነገር አይደለም። ለእውነት ከትሄደ ማለት ነው። ቤት ውስጥ ተገብቶ ተፈትሿል። ምንም ሳይቀር አይደለም። በዛን ሰዓት ምን ተገኘ? ምንጣፍ ላይ የተገኘው ነገር አለ። እሱ ብቻ በቂ አይሆንም፣ ፊቷ የተደበደበችው በቂ አይሆንም። ስንት ነገር፣ ስንት መረጃዎች አሉ። ብቻ በጣም ነው የሚያሳዝነው። አሁንም ፍትህ ለቀነኒ ፍትህ ለቀነኒ እንላለን። ሁላችንም ድምጻችሁን አሰሙ። በጣም ነው የሚያሳዝን። ነገ ደግሞ ምን ትሉን ይሆን ወይ? ነገም ደግሞ ምን ይታወቃል፣ በዋስ ሊፈታም ይችላል ነገ ላይ በቃ ያሳዝናል። የእናቶችን ባ ና የአባቶችን ባ እውነት ነው ምለው እስከ መቼ ነው ግን ኢትዮጵያ እንደዚህ እየሆነች በልጆቿ ያለቀሰች እናቶች እስከ መቼ ነው፣ አባቶች እስከ መቼ ነው በግፍ እንባቸው የሚፈሰው? እንዴ ጭራሽ ዛሬ ደግሞ ያስቆጣው ምንድ ነው? የተባባሰ የተባባሰ ነገር ጭራሽ እንትኑ እጄ ላይ ነው ያለ የእሷ ማስታወሻ። እሷ መጻፏ ማን አወቀ የእሷ መሆኑ በምን እርግጠኛ ተሆነ ይሄ ይሄ ፖሊስ እጅ ነው መሆን የነበረበት ቢሆን እንኳን ማለት ነው ግን በጣም ያማል ከባድ ነው ፈጣሪ ብቻ አላቅም ምን እንደምን ለቤተሰብ ማለት ነው የበለጠ ህመም የበለጠ ሞት ነው እዚህ ጋር ደብተሩ ላይ ተገኘ እየተባለ የሚባለው ነገር ምን አክል እርግጠኛ ነው ከባድ ነው በጣም ፍትህ ለቀነኒ እያንዳንዳችሁ ፍትህ እንበል ላይ የሟች ቀነኒ አዱኛ ዳያሪ እርሱ እጅ በተከሳሽ ወገን እንዳለና ቀነኒ እራሷን ለማጥፋት በተደጋጋሚ እንደ ሞከረች ጽፋለች ማለቱ ተሰምቷል። አሁን ባለው ችሎት ተጠርጣሪው ገና ክስ አልተመሰረተበትም። መረጃ መሰብሰብና ማቅረብ የፖሊስ ድርሻ ነው። ክስ ከተመሰረተበት በኋላ ማስረጃ እያቀረቡ መከራከር አንድ ነገር ነው። ነገር ግን ዳያሪ የሚባል ነገር ካለ ወይም ፖሊስ እስካሁን እየመረመርኩ ነው የሚላቸው ማስረጃዎች ውስጥ ሲነሳ ስላልሰማን እናንተ ጋር ምን ያደርጋል ስትል ትገልጻለች። አምኮ ነው የሚገርመው እነሱ ጋስ ምን ይሰራል? ሲጀመር የእሷ ዳይሪ ለምንስ ወደ እነሱ ጋር መሄድ አስፈለገ? ብዙ ጥያቄዎችን ያስነሳል፣ ብዙ ነገሮችን ያስነሳል። በአሁን ላይ በተለይ በጣም ነው የሚያመው፣ በጣም ነው የሚያናድደው። የእውነት እንዴ መኖርም ካለበት እሱ እጅ ላይ መኖር የለበትም። እና አሁን የባንክ ሆነ የባንክ ደብተሯ ሆነ እነዚህ ማስታወሻ ደብተሮቿ ያላት ነገሮች ሁሉ ለቤተሰብ ነበረ ፖሊስ ይዞ መስጠት የነበረበት፣ ማለት ነው እንዳለ በእያንዳንዱ እንጂ ጠበቃ እጅ መግባት የለበትም ሁሉ ነገር። የእሷ የሆነውን ነገር ለወላጅ እናትና አባቶቿ ነው ፖሊስ ማስረከብ የነበረበት፣ ቤት ውስጥ ከስልኳ ጨምሮ ማለት ነው በአጠቃላይ መረጃዋ፣ የባንክ ደብተር የማስታወሻ ደብተሮች፣ የተለያዩ ነገሮች፣ ላፕቶፖች አላት የሚባሉ ነገር ምክንያቱም እዛ ላይ ብዙ መረጃዎች ስለሚገኙ እና ወላጅ ቤተሰቦቿ ጋር ነው መሄድ ያለበት። ፖሊስ ከዛ መርምሮ አጣርቶ ምንም ነገር ንጹሕም ከሆነ መረጃም ካገኘ ያገኘውን መረጃ ለቤተሰብ አሳውቆ እቃዋን የእሷን ሐቅ የሆነውን ነገር ለወላጅ ነው መስጠት የነበረበት። ግን በጣም ያሳዝናል። የምሬ ነው ምላችሁ፣ በጣም ያማል። ሁሉ ነገር እየተድበሰበሰ እየተድበሰበሰ ሲጀመር፣ ኢትዮጵያ ውስጥ የትኛው ሰው ነው የትኛዋ እህታችን ፍትህ ያገኘችው? የለም እኮ ፍትህ እና ቃለን ግን ዝም ላለ ማለት ነው ምን ጮኸ፣ እና በጣም ስሜታዊ ሁሉም ሰው ሆኗል። በአሁኑ ሰዓት ላይ ለምን እያለ ራሱን እየጠየቀ ነው። ነገ ደግሞ ምን ይባል ይሆን? እስኪ ተከታትለና ቅርብላችኋለን። ነገ ደግሞ ወይ በዋስ ሊወጣ ይችላል። ምን ይታወቃል እንዴ ይሄም አይታወቅም። የምሬ ነው ምለው እኔ ይወጣ ግን እውነቱን፣ ለምንድን ነው የማያፈራርጡት? ሲጀመር ምርመራውን እንትን ያሉት ዶክተሮች ከሀገር ወጥተዋሉ። እንዴት ነው ከሀገር የሚወጡት? ይሄ እኮ ሕይወት እኮ ነው። ይሄም ልጅ ደግሞ ንጹህ ከሆነ ለምን በንጹህ ይታሰራል? አንዱ አለም ከእጁ ንጹህ ከደሙ ንጹህ ከሆነ እኮ በግፍ ለምን ይታሰራል? ይሄ ደግሞ ስራቸው ነው። እዛ ጋ የተቀጠሩት ዶክተሮች አይደለ እንዴ? ይህን የፎረንሲክ ውጤት መርምረው ውጤቱን ሳያስረክቡ በንጥልጥል ላይ ይሄ ልጅም እጁ ከሌለበት በግፍ ታስሮ እያለ ለምን እነሱ ወደ ሌላ ሀገር ሂደናል? ይሄ የውሸት መረጃ ነው። ወደዳችሁም ጠላችሁም የሆነ ነገሮችን ለማጠፋፋት ለማረሳሳት እየተደረገ ነው ያለ። በየጊዜው አሁንም 14 ቀን ቀጠሮ ተብለዋል። ከ14 ቀን በኋላስ ምን ይመጣል እንዴ? ይሄ ልጅ ንጹህ ከሆነ በንጹህነቱ እንዲወጣ እጁ ካለበት ተገቢውን ቅጣት እንዲወስድ ማድረግ እንጂ ቀንን እያራዘሙ የሰውን ልብ እያንጠለጠሉ የቤተሰብ ልብ እያንጠለጠሉ እንደዚህ ቤተሰብንም በሐዘን መጉዳት ልጁም ደግሞ አላጽያቱ ከሆነ ለምን አንድ ቀን ስለምን ይታሰራል? እጁ ንጹሕ ከሆነበት የተገኘው መረጃ ውሸት ከሆነ እናንተን ማያሳምናችሁ ከሆነ ማለት ነው ፖሊሶች ምንጣፍ ላይ ደም ተገኘ፣ እቤት የተበሳ ተገኘ፣ የደበደባት ፊቷ ተገኘ፣ ብዙ ብዙ መረጃ ተገኘ አደለ? ይሄ ይሄ አሳማኝ አይደለም ብላችሁ ካላችሁ በቃ ልቀቁት። ይሄ ነው፣ እሱንም ልቀቁት ነጻ። እሱ ንጹህ ነው ተብሎ ነጻ ነው ተብሎ በነጻነቱን አውቆ ይኑር ወደ ስራው። ቤተሰብም ደግሞ ተስፋቸውን ቆርጠው ለፈጣሪ ሰጥተው ይቀመጡ። ይሄ በቃ አንድ ነው። እንደዚህ አይነት ነገር ግን በጣም ነው የሚያናድደው። ዶክተሮቹ የሉም። እረ እንደ ህጻን ልጅ ጫወታ ከሆነ አይም ኢትዮጵያ እንዲህ ነው። በቃ ያሳዝናል። ፍትህ እንዳትቀደሙ ወገኖች፣ እንዳትቀደሙ። ከተቀደማችሁ ምንም አይነት ነገር መልስ አታገኙም። መጀመሪያ ብቻ አትቀደሙ። የምሬን ነው መለው አንድ ሰው ህይወቱ ካለፈ በሰው እጅ ከጠፋ ህይወቱ፣ ማንም ለማንም አይቆምም። ይሄን ወቁት። እያያችሁ ነው። ፍትህ ስለሌለ ማለት ነው። ፍትህ የለም። ኢትዮጵያ ላይ እውነት የለችም። ኢትዮጵያ ላይ ውሸት ብቻ ነግሳ ስላለች አትቀደሙ እኔ ብዙ ጊዜ ተበቀሉ ነው ምለው በቃ ተበቀሉ ያናድዳል ድዳል እኮ እንድትበቀሉ እኮ የሚያደርጋችሁ ነገር ህጉ በስርአት ስለሌለ ነው ህጉ ስርአት ቢኖረው ማንም አይበቀልም ህግን ይጠብቃል አሁን ግን እንድትበቀሉ ነው የእኛ አገር ህግ እየተደረገ ያለው ይሄ ልጅ ነጻ ከሆነ ነጻ እንዲወጣ ለምንድን ነው የማይደረገው በቃ ምንም ከሌለበት ከእጁ ነጻ ይውጣ ለምን ሁሉም ይወቅጠዋል ነጻ ይለቀቅ እጁ ካለበት ደግሞ ፍትህ ለእሷም ለቤተሰብም እረፍት ነው፣ ለእሷ ቤተሰብ። እሱም ደግሞ ቅጣቱን አውቆ መቀመጥ። ጊዜ ማራዘም እንደዚህ ማንጠልጠል ምንድን ነው? ከሰማይ የሚወርድ ነገር አለ እንዴ? ሁሉ እጃችሁ ላይ ነው ያለ። ብቻ ያሳዝናል። ፍትህ ለቀነኒ።